የሞስኮን ምድር ያጥለቀለቀው ኃያሉ የሩሲያ ጦርና ሚሊዮኖች ያለቁበት የሩሲያ አይረሴው የድል በዓል ሩሲያውያን ለክብራቸው ሲሉ ሚሊዮኖችን እየገበሩበት ሩሲያ ራሷን የተከላከለችበት ብቻ ሳይሆን መላው አውሮፓን ነጻ ያወጣችበት እለት ነው። ሰማዩ በሩሲያ ግዙፍ ጦረኛ ጀቶች ይጨነቃል። ምድሩ በአህጉር አቋራጭ የኒውክሌር ሚሳይሎች ይንቀጠቀጣል። ቀያይ የሩሲያ ወታደሮች የሞስኮ ምድር እስክትጨነቅ ድረስ ያጥለቀልቋታል። ታላቋ ሶቪየት ህብረትም ድጋሚ መወለዱ የማይቀር መሆኑን የሚመሰክሩ ወታደራዊ ሰልፎች ይታያሉ። በመላው ዓለም የሚገኙ መሪዎች ወደ ሩሲያ እየተመሙ ነው። በትንታኔ እንመለከ እንመለከቷለን። አብራችሁን ቆዩ። የትላንት ታሪኳን ያደመቀው የሩሲያ የድል ቀን በደማቅ ሁኔታ እየተከበረ ነው። የቀን 1945 ላይ ሩሲያ በናዚ ወታደሮች ላይ ድል የተቀዳጀችበት ለመዘከር ያሰበ ሲሆን በሁለተኛው የዓለም ጦርነት ወቅት 27 ሚሊዮን የሶቪየት ህብረት ዜጎች ህይወታቸው ያጡ ሲሆን፣ ሩሲያውያንም ይህንን አጋጣሚ ታላቁ የአርበኝነት ጦር በማለት ይጠሩታል። የበርካታ ሩሳውያን ማንነትና ሩሲያ እንደ ሀገር ማንነቷ በራሱ በዚህ የድል በዓል ላይ የተመሰረተ እንደሆነ ይነገራል። አብዛኞቹ በሩሲያ የሚገኙ መማሪያ የታሪክ መጻፎች በሁለተኛው የዓለም ጦርነት ወቅት አውሮፓን ከጨቋኙ የናዚ ስርዓት ነጻ ያወጣቸው ሩሲያ እንደሆነች በስፋት ይገልጻሉ። መልካም ታሪክ ያላቸው ሀገራት ጥቂት ናቸው። ትናንት ሀገር ሆኖ በመከራ አልፈው ዛሬም ሀገርነታቸውን ያስቀጠሉ ሀገራት እጅግ ጥቂት ናቸው። አብዛኞቹ ታሪክ ሆኗል። እስካሁን ከነወብ ታሪካቸው ካሉ ሀገራት መካከል ሩሲያ፣ ኢትዮጵያ፣ ግብጽ፣ ቱርክ፣ ግሪክ፣ ሱዳን፣ ቻይናና ሌሎች ሀገራትም አሉ። የምድራችን ግዙፍን ጦርነት በድል ያጠናቀቀችበት ዕለት ነው። ዓለማችን አስከፊውን ጦርነት የደመደመችው በዚህ የሩሲያ ድል ነው። ሩሲያ ድሉን የተጎናጸፈችው በጀርመኑ ናዚ ላይ ሲሆን ይህ ድል ለማግኘት 1945 27 ሚሊዮን ዜጎቿን ገብራበታለች። ሁለተኛው የዓለም ጦርነት ፍጻሜን ያረጋገጠው ይኸው መተኪያ አልባው የሩሲያ ድል ነው። የቢቢሲው ጋዜጠኛ ፓውል ኬርቢ ሜይ ናይን ቪክቶሪ ዴይዝ ኢምፖርታንት ፎር ራሽያ በሚለው ጥናታዊ ዘገባው ላይ 27 ሚሊዮን ሩሲያውያን እንዳለቁ ጽፎታል። ሩሲያ 27 ሚሊዮን ዜጎቿን በናዚ ጦርነት ላይ መስዋዕት አድርጋለች የሚለው ለዛሬ ትውልድ የማይታመን ፈጠራ የሚመስል ነው፣ ግን እውነታ ነው። ሩሲያ ግንቦት ዘጠኝ የምታከብረውን የድል በዓል 27 ሚሊዮን ሩሳውያን አልቀውበታል። ይህን ያህል ህዝብ አልቆ ነው ይህ ድል የተገኘው። ሩሲያ ይህንም ፍልሚያ ግሬት ፓትሮይት ዋር ትሏለች። ታላቁ የሀገር ፍቅር ጦርነት እንደማለት ነው። ይህ ድል ያስመዘገበው የሩሲያው ቀዩ ጦር በመባል የሚታወቅ ሰራዊት ነው። መላው ዓለምን እቆጣጠራለሁ በሚል ሚሊዮኖችን እየጨፈጨፈ የነበረውን የአርያን ዘር ስብስብ የነበረው ጨካኙ የጀርመን ናዚ እንዳይነሳ አድርጎ ከምድረ ገጽ ያጠፋው የሩሲያው ቀይ ጦር ነው። እለቱ ደግሞ ግንቦት 9 1945 ዓ.ም። ሩሲያውያን ከዛች እለት ጀምሮ ዛሬም ድረስ የጀርመን ናዚ ምልክቶችን በእጃቸው አይነኩም፣ ይጸየፏቸዋል። የናዚዎችን ምልክትን ሲያቃጥሉ እንኳን ጓንት ተጠቅመው ነው። ጥንት በነበሩት ከፍታ ላይ ከሚገኙት ሀገራት መካከል ደግሞ እንደ ሩሲያ ከነ ክብሩ ቁጭ ያለ ሀገር አንድም የለም። ልክ እንደ ኢትዮጵያ ሁሉ የነጻነት ቀን ሳይሆን የድል ቀን የምታከብረው ሀገር የቀያዮቹ ሀገር ሩሲያ ናት። ሩሲያ ታሪኳ ሁሉ የድል ነው። ከድሎች ሁሉ የሚ የሚገዝፍ ግን አንድ የድል እለት አላት። ይህ ዕለት ነገ ታስቦ ይውላል። የሚከበረው በመግለጫ አይደለም። የሚታሰበው በህሊና ጸሎት አይደለም። ቀኑ የነጻነት ቀን አይደለም። ቀኑ የድል ቀን ነው። በግዙፍ ወታደራዊ ሰልፍ ነው የሚከበረው። በሚሳይል፣ በጦር ጀቶች፣ በመቶ ሺዎች በሚቆጠሩ ተዋጊዎች ነው የሚዘከረው። የድሉ ግዝፈት በሩሲያ ብቻ አይደለም፣ ይልቁንስ በአለም ላይ ጭምር ነው። እለቱ አውሮፓን አንቀጥቅቷል። ፑቲን አደባባይ ይወጣሉ። የሩሲያ ሰራዊት የሞስኮን ቀይ አደባባይ ያስጨንቋል። ከጦርነቱ በፊት በነበሩት አመታት እንኳን ይህ በዓል የሩሲያ ሀያ ለማያልነት እንዲሁም የፑቲን ቁጥጥርና የበላይነት የሚታይበት ቀን ነው ይላል በግላስኮ ዩኒቨርሲቲ መምህሩ አሞንቸስኪ። ይህን በዓል ሲገልጸው ሩሲያውያን ሞስኮ በሚገኘው ቀይ አደባባይና ሌሎች ከተሞች በጎድናዎች በመሰብሰብ ወታደራዊ ትዕይንቶችን በመታደም ያከብሩታል። ይህ በዓል አመታዊ ትልቅ ትዕይንት እየሆነ መጥቷል። ይህ የድል ቀን የሶቪየት ህብረት ሳትፈራርስ በፊት በትልቅ ድምቀት ይከበር የነበረ ሲሆን በአውሮፓውያኑ 1995 ላይ ፕሬዚዳንት ቦሪስ ዮልሲን ለ50ኛ ዓመት ኢዮቤልዩ አከባበር በሚል እንደገና ማስ ከበር ጀምረው ነበር። ነገር ግን ቭላድሚር ፑቲን ወደ ስልጣን ከመጡ ወዲህ በየዓመቱ እንዲከበርና ትልቅ ወታደራዊ ትዕይንት የሚደረግበት በዓል እንዲሆን አድርገውታል። ይህ በቀዩ አደባባይ የሚከበረው የድል በዓል ቀን ሩሲያ አሉኝ የምትላቸውን የተራቀቁ ወታደራዊ መሳሪያዎቿን የምታሳይበት ትልቅ አጋጣሚ ነው። በዚህ ቀን በዩክሬኑ ጦርነት የተሳተፉና ትልቅ ሚና የነበራቸው በርካታ የሩሲያ ወታደሮች ከፕሬዚዳንት ቭላድሚር ፑቲን ፊት በመቆም ትዕይንት እንደሚያሳዩ የሚጠበቅ ሲሆን ፕሬዚዳንቱ ለዓለም ምን አይነት መልእክት ያስተላልፉ ይሆን የሚለውም የሚጠ የሚጠበቅ ጉዳይ ነው። ክብረ በዓሉ የሞስኮን ወታደራዊ ኃይል ለማሳየት ብዙ ርቀት ሄዷል። የተለያዩ አህጉር አቀፍ ባላስቲክ ሚሳይሎችን ጨምሮ ሁሉንም አይነት ከባድ መሳሪያዎችንና የታንክ ክፍሎችን ከክሬምሊን አልፈው ሲወጡ ታይተዋል። እንደ ሩሲያ የመንግስት ሚዲያ ዘገባ ከሆነ በዘንድሮ በሞስኮ እየተካሄደ ባለው የድል ቀን ሰልፍ ላይ በርካታ የዓለም መሪዎች ተገኝተዋል። ከአርሜኒያ፣ አዘርባጃን፣ ቤላሩስ፣ ቦስኒያ እና ሄርዞጎቬኒያ፣ ቡርኪና ፋሶን፣ ኮንጎ፣ ኩባ፣ ግብፅ፣ ኢኳቶሪያል ጊኒ፣ ኢትዮጵያ፣ ጊኒ ቢሳዎ፣ ካዛኪስታን ላኦስ ሞንጎሊያ ማይናማር ፍልስጤም ታጃኪስታን ቱርክሚኒስታን ኡዝቤኪስታን ቬትናም ዛምቢያ ቬንዙዌላ ና ዚምባብዌ ከስፍራው ይገኛሉ የሰሜን ኮሪያ ና ሩሲያ የምትቆጣጠረው አብዛኪያ አብካዚያ ና ደቡብ ኦሴቲያ እንዲሁም የ31 ሀገራት የመከላከያ ሚኒስትሩ ተወካዮች ይገኛሉ ለሰልፉም በርካታ ሀገራት ወታደሮቻቸው በማበርከት ላይ ናቸው ከ13 ሀገራት የተውጣጡ ወታደራዊ ሰራተኞች አዘርባይጃን ቤላሩስ ቻይና ግብጽ፣ ላኦስ ካዛኪስታን ኪርጊስታን ሞንጎሊያ ማይናማር ታጃኪስታን ቱርክሚኒስታን ኡዝቤኪስታን ና ቪትናም ቬትናም በሞስኮ በኩል ትርኢት ያሳያሉ፣ በደህንነት ጥበቃ ይሳተፋሉ ተብሎ ይጠበቃል። በዚህ መድረክ ላይ ፑቲን የሚያደርጉት ንግግርም ሌላው ተጠባቂ ጉዳይ ነው። በሩሲያ ሰማናኛ ድል መታሰቢያ በዓል ላይ 29 ዓለም መሪዎች ይታደማሉ። የኢትዮጵያ ፕሬዝዳንት ታያስ ቀጽላሴ የሚገኛሉ ተብሏል። የቻይናው ፕሬዝዳንት ጂ ቺንፒንግ ጨምሮ 29 ዓለም መሪዎች በሚቀጥሉት ቀናት በሞስኮ በሚከበረው የሩሲያ ሰማናኛ የድል መታሰቢያ በዓል ላይ እንደሚገኙ የክሬምሊን የውጭ ፖሊሲ አማካሪ ዩሪ ዩሽካሽ መግለጻቸው ሮይተርስ ዘ ተዘግቧል። የኢትዮጵያ ፕሬዚዳንት ታዬ አጽቀሥላሴ በተመሳሳይ ለድል ባሉ ሞስኮ እንደሚገኙ መረጋገጡን ስፑትኒክ አመልክቷል። በተጨማሪም የቡርኪና ፋሶ፣ ኮንጎ፣ ግብጽ፣ ኢኳቶሪያል ጊኒ፣ ጊኒቢሳዎ፣ ግብጽ እና ዚምባብዌ መሪዎች እንደሚገኙም ታውቋል። የድልባሉ ከግንቦት አንድ እስከ ግንቦት 3 ቀን 2017 ዓ.ም በተለያዩ ዝግጅቶች የሚከበር ሲሆን አመታዊ የወታደራዊ ሰልፍ ትርኢት ግንቦት ሁለት በሩሲያ ዋና ከተማ መሃል በሚገኘው ቀይ አደባባይ ላይ ይካሄዳል ተብሏል። ቻይናን ጨምሮ ከ13 ሀገራት የተውጣጡ ወታደራዊ ክፍሎች ከሩሲያ ወታደሮችና ወታደራዊ ተሽከርካሪዎች እንዲሁም የጦር መሳሪያዎች ጋር በሰልፉ ላይ እንደሚሳተፉ ተዘግቧል። የሁለተኛው የዓለም ጦርነት ማብቃቱን ተከትሎ በተለይም ደግሞ የቀድሞ ሶቪየት ኅብረት በናዚ ጀርመን ላይ የተቀዳጀውን ድል በማሰብ ነገ በሩሲያ መዲና ሞስኮ ለሰማናኛ ጊዜ ለሚከበረው በዓል በርካታ ቁጥር ያላቸው የዓለም መሪዎች ይታደማሉ ተብሎ ይጠበቃል። ይዚያ ከስፍራ እንደዘገበው የበርካታ የአፍሪካ ሀገራት መሪዎች የቻይናና የብራዚል ፕሬዚዳንቶች ጨምሮ በዚሁ የድል በዓል ላይ ይሳተፋሉ። ከሰማናኛው የሩሲያ የድል በዓል ተሳትፎ ጎን ለጎን ፕሬዚዳንት ታዬ አጽቀሥላሴ ከተለያየ አካላት ጋር የሁለትዮሽ እንዲሁም ባለብዙ ወገን ዲፕሎማሲያዊ ውይይቶችን ያደርጋሉ ተብሎም ይጠበቃል። በአሁኑ ወቅት በኢትዮጵያና በሩሲያ መካከል ያለው ዲፕሎማሲያዊ ግንኙነት በተለያዩ ዘርፎች እየጎለበተ መምጣቱን በበቂ ሁኔታ መረጃዎች ያመለክታሉ። ሁለቱ ሀገራት በጤና ትብብር፣ በኢኮኖሚ ዲፕሎማሲ፣ በንግድ፣ በኢንቨስትመንትና በቴክኖሎጂ ዘርፎች ያላቸውን ግንኙነት ከጊዜ ወደ ጊዜ እያሳደጉ ሲሆን ይህም በቅርብ ጊዜ በተደረጉ ስምምነቶች እና ውይይቶች በርካታ በመግባቢያ ሰነዶች ስምምነት ላይ መደረሱ የሚታወስ ነው። ላብነትም በተያዙ ዓመት ህዳር ወር 2017 ዓ.ም መጀመሪያ ላይ ሩሲያ እና ኢትዮጵያ ለትብብር ጊዜ አይጠብቁም በሚል መሪ ቃል በአዲስ አበባ የተካሄደው የሁለቱ ሀገራት የቢዝነስ ፎረም የሀገሪቱን ባለሥልጣናት፣ የንግድ ማህበረሰብና ኢንቨስተሮችን ያሳተፈ እንደነበር የሚታወሳል። ፕሬዚዳንት ታዬ ሞስኮ ሲደርሱ በሩሲያ ፌዴሬሽን የውጭ ጉዳይ ሚኒስቴር ከፍተኛ ባለሥልጣን አናቶሊ ባሽኪን አቀባበል አድርገውላቸዋል። እናም ሁለተኛው የዓለም ጦርነት ያበቃበት 80ኛ ዓመት እየተዘ እየዘከረ ነው። ጀርመንን ጨምሮ የአውሮፓ ሀገራት የናዚ ጦር የቀሰቀሰው ሁለተኛው የዓለም ጦርነት በአህጉሪቱ ያበቃበትን 80ኛ ዓመት እየዘከሩ ነው። ከቀናት በፊት ስልጣናቸውን የተረከቡት የጀርመኑ መራሄ መንግስት ፍሬድሪክ ሜሬስ የሁለተኛ ዓለም ጦርነት ሰለቦችን በማስታወስ በበርሊን ከተማ የአበባ ጉንጉና ኑረዋል። የጀርመን ምክር ቤት ቡንደስታግማ እለቱን የመታሰቢያ ዝግጅት አካሂዷል። በመላው አውሮፓ የዛሬ ዕለት ማለትም የጎልጎረሲያዋኔው ግንቦት ስምንት ከሁለተኛው የዓለም ጦርነት ወዲህ በአህጉሪቱ ታይቶ የማይታወቅ የሰላምና የነጻነት ምዕራፍ መበት ዕለት የሚከበርበት መሆኑ ቢታመንም ወቅታዊው እውነታ የድግድግ ጨለማ ጥላ ያጠላበት መሆኑ ቀጥሏል። ሩሲያ በዩክሬን ላይ እያካሄደችው ያለው ጥቃት ወደ አራተኛ ዓመት እየተጠጋ ነው። ሁለተኛው የዓለም ጦርነት በአውሮፓ ያበቃበት 80ኛ ዓመት ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይና ተከታዮቻቸው የአውሮፓ የድል ቀን ቪኢዴይ ብለው የሚጠሩት የናዚ ጀርመን ጦር ያለምንም ቅድመ ሁኔታ ሬሚስ ፈረንሳይ ውስጥ እጅ መስጠቱን ያረጋገጠበትን እንደ ጎርጎርሲያኑ አቆጣጠር ግንቦት 8 1945 ነው። ሩሲያ ግን የሶቪየት ህብረት ቀዩ ጦር በርሊንን የተቆጣጠረበትን ግንቦት 9 1945 ነው። በዚህ ልዩነት ምክንያት 80ኛው ዓመት የድል ቀን በምዕራብ ሀገራት ዘንድ ዛሬ ሲከበር ሩሲያ የምታከብረው ነገ ግንቦት 9 2025 ነው። አውሮፓውያን በሞስኮ ጥቃት ሳቢያ የመከላከያ ወጪውን በከፍተኛ ሁኔታ ለማሳደግ ተገደዋል። ጦርነቱን ተከትሎ የአውሮፓ መሪዎች ማስጠንቀቂያ ማሰማታቸውን እንደቀጠሉ ነው። ይህ እለት ለመዘከር ሩሲያ በየዓመቱ ግዙፍ ወታደራዊ ትርኢቶች ታካሂዳለች። ዘንድሮም በቀጣይ ሰኞ እጅግ ግዙፍ ወታደራዊ ትርኢት ለማድረግ ዝግጅቱ ተ ተጠናቋል በታሪክ እስከ 45 ሺህ እግረኛ ወታደሮች ብቻ የተሳተፉበት ግዙፍ ወታደራዊ ትርኢት ነው። ትርኢቱ በሞስኮ ከተማ ቀዩ አደባባይ ላይ ሰኞ ረፋድ ይጀመራል። ከሰሞኑ ግድ እየተሞከረባቸው ቭላዲሚር ፑቲን በቀዩ አደባባይ ላይ ወጥተው እንደተለመደው ውራአ የሚለው መፈክራቸው ለጦራቸው ያስተጋባሉ። ውራ ማለት ድል ለሩሲያ የሚል ትርጉም አለው። አበቃን፣ ቸር ጊዜን ተመኘንላችሁ።